ሶሻል ሚዲያ ላይ ስለ እነዚህ ልጆች የተለያዩ ነገሮች ተብሏል። ዛሬ ላይ እንዲህ ነው እንደዛ ነው ስለ እነሱ ልል አይደለም የመጣሁት። ነገር ግን አንድ ጥንቃቄ ልታደርጉ የሚገባውን ነገር ልነግራችሁ ነው። ከዚህ ቀደም እናንተ ሰው ሀገር ላይ እየለፋችሁ የራሳችሁን ህይወት ሳትቀይሩ የእነሱን ህይወት ለመቀየር ብላችሁ አዋታችሁ መኪና የገዛችሁላቸው፣ ቴሌቪዥን የገዛችሁላቸው እንደ እናንተ አይነቱ ፈልጎ የሰጠን ሰው እንግዲህ ምንም ልመክረውም አልችልም። ገንዘቡ የራሳችሁ እስከሆነ ድረስ ለእነሱ መስጠታችሁ ካስደሰታችሁ ይመጣላችሁ እኔ አገባኝም፣ ሚመቻችሁ ብዬ ነው ማልፈው። ሌሎች ሰዎች ይውቀሷችሁ ከፈለጉ፣ መወቃቀስም ካለ። አሁን ግን አንድ እንድትጠነቀቁ የምፈልገው ነገር እነዚህ ሰዎች በጣም ልክ እያለፉ ከመምጣታቸው የተነሳ ሰዎችን በተሳሳተ መንገድም እየመሩ ይገኛሉ። እዚህ ላይ ትልቅ ጥንቃቄ ልታደርጉ ይገባል። ለስሙ ክርስቲያን ነን ይላሉ። ነገር ግን በክርስቲያን የማይፈቀደውን ነገር ይበልጥ ደግሞ በኦርቶዶክሳውያን ዘንድ የማይፈቀደውን ነገር ሊያደርጉ ዝግጅት እያደረጉ ነው። ስለዚህ እዚህ ላይ እንኳን ልትባንኑ ይገባል። ከዚህ ቀደም እየተጃጃላችሁ፣ እነሱን እያያችሁ እነሱ ሀብታም እየሆኑ እናንተ ከአረብ ሀገር ወደ ሀገራችሁ መጣችሁ ቤተሰባችሁን ማየት እንኳን አቅቷችሁ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

እንግዲህ ውድ ተመልካቾቼ እንደሰማችሁት ነው፣ ነገ ሰርጋችን ነው እያሉ ነው። ታዲያ ሰርጋቸው ቢሆን ኤላ፣ አንተ ምን አስጨነቀ ልትሉኝ ትችላላችሁ አይደል? እኔ በነሱ ጉዳይ እንዳልኳችሁ ምንም የሚያስጨንቀኝም ጉዳይ የለም። ወዳችሁና ፈቅዳችሁ ለነሱ በምሰጡት ገንዘብ፣ ለነሱ በምታዋጡት ነገርም ሆነ ለነሱ በምሰጡት ስጦታ እኔ ምቀኝነትም የለብኝም። እናንተ ደስ ካላችሁ ይመቻችሁ ብዬ ነው ማልፈው። እኔም በፕሮግራሜም እንደምታውቁ ሰዎችን ማስተ ምር እንጂ በሰዎች ላይ ምቀኝነት ያለብኝም አይነት ሰው አይደለውም። ነገር ግን በሃይማኖት ጉዳይ ግን ሲመጣ ምናልባት እናንተ ባለማወቅ የምትሳሳቱት ነገር ካለ ጆሮ ካላችሁ እንድታቁ ያክል ልነግራችሁ ፈልጌ ነው። ይሄን ስል እኔ ሃይማኖተኛ ነኝ፣ ሃይማኖቴን እማከብር ሰው ነኝ እያልኩኝ ሳይሆን ነገር ግን እኔ ብዙ ሰው ይከታተለኛል ብዬ እውቅናን ተገን አድርጌ ስለ ሃይማኖትም ሰብኬም አላቅም። ሰዎችን በሃይማኖትም ሰበብ ላሳስት አልሞክርም። ስለዚህ እነዚህ ሰዎች ግን አሁን ሊያሳስቱ የመጡበትን ነገር ምንም እንኳን እኔ የራሴን እንደ ቅዱስ እንኳን ባላየውም ስህተት ከሆነ ግን ሌሎች ሰዎችን መንቃት ስላለባችሁ እንድነግራችሁ ነው። እንደሚታወቀው አሁን ያለንበት የጾም ወቅት ነው። በዚህ ጾም ወቅት ደግሞ ክርስቲያኖች ሰርግ የሚያደርጉበት አይደለም። በተለይ ደግሞ ኦርቶዶክስያን በዚህ ጾም ወቅት ላይ በፍጹም ሰርግ አያደርጉም። ያ ብቻ አይደለም። ሰርጉ የሚደረግበት ቀን ደግሞ በዋናው ቀን ለምሳሌ ከነገ ጀምሮ ያሉት ቀናቶች ሰሞነ ሕማማት የሚባሉት ቀናቶች ናቸው። እነዚህ ቀናቶች ደግሞ በተለይ ደግሞ በኦርቶዶክሳውያን ዘንድ ከፍተኛ የሆነ ጸሎት የሚደረግበት ከብዙ ነገር የምንቆጠብባቸው ግዚያቶች ናቸው። በሰሞነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብሐተ ነግ አይደረስም ስርዓተ ማህሌት፣ ስርዓተ አክሊል፣ ጸሎተ ፍትሀት አይጸለይም፣ ጸሎተ አስተሰሪው አይደረግም፣ ጥምቀት፣ ክርስትና አይፈጸምም፣ በመስቀል መባረክ፣ ኑዛዜ መስጠትና መቀበል እግዚአብሔር ይፍታህ ማለትም አይኖርም። ከላይ የተዘረዘሩት የቤተ ክርስቲያን ስርዓቶች አስቀድሞ በእለተ ሆሳና ይከናወናሉ። በሰሞነ ህማማት ግን ከዚህ ዓለም በሞት የሚለዩ ሰዎች የፍትሀት ጸሎት አይደረግም። ይህ ማለት ሰሞነ ህማማት የተለየ ሳምንት ነውና እንኳን ስጋዊ ደስታና ሳቅ ጨዋታ መንፈሳዊ ደስታ እየተከለከለ ነው ይላል። እንግዲህ ይሄ ሃይማኖታዊ መርሁ ነው። ከተናገርኩት ነገሮች ውስጥ እኔ በግሌ አንብቤ ካወቅኩት ትንሹ ነገሩን ነው ይሄንን ያልኩላችሁ። ስለዚህ አሁን አስቀድሜ ባሳየዋችሁ የእነሱ ቪዲዮ ላይ ምን ይላል? ነገ ማንም ሰው እንዳይቀር ሰርጋችን ነው። ያ ማለት ሰኞ ማለት ነው ዱባይ ላይ ይሄ ታዲያ ዝም ሊባል የማይገባ እስካሁን ድረስ በገንዘብ በሌላ ነገር የተሻወዳችሁት የራሳችሁ ጉዳይ ብለን አልፈነዋል፣ እንዳልኩት እሱ ጉዳይ ስለማያገባን፣ እንዲህ ግን ሃይማኖታዊ በሆነ መንገድ ግን አንዳንድ ሰዎች ያልተገባ አይነት ተግባራት ሲያደርጉ ግን ዝም ሊባሉ አይገባም ባይ ነኝና፣ በዚህ ረገድ በተለይ ከኔ ሻል ያላችሁ የሃይማኖት አባቶችም ሆናችሁ ሌሎች በሃይማኖት ዙሪያ ጠለቅ ያለ እውቀት ያላችሁ ሰዎች እንደነዚህ ያሉ ሰዎች ሌሎች አካላትን እንዳያሳስቱ ሀይ ሊባሉ ስለሚገባ ጥንቃቄ እንዲደረግና በእነዚህ ሰዎች ተታላችሁ እዛ ቦታ የእነሱን ሰርግ ለማክበር እንዳትሄዱ ፤ ሲጀመርም ድራማ ነው የሚሰሩት። ሰርግ ብለው የሚያቀርቧቸው ትዕይንቶች እነሱ ዩቲዩብ ላይ እንደዚህ አይነት ቪዲዮ ሰርተው ብዙ እይታ ያገኛሉ። ገንዘብ ይሰሩባቸዋል። ከዚህ በፊት አብረሽ እኔን ተጣልቶ ከሌላ ሴት ጋር ሆነ እሱ ደግሞ እኔን ጥላ ሌላ ሴት ጋር ሄደች እያሉ ዝሙትን የሚያስፋፋ ነገር የሚሰሩ ልጆች እርስ በራስ መተማመንን ወይም ደግሞ በፍቅር ውስጥ ቺት ማደርግን እንደ እርድና እያሳዩ በቃ ወጣቱ ወደ አላስፈላጊ መንገድ እየመሩ ያሉ ልጆች ናቸው። ነገር ግን ያንን ነገር ተብሎ ተብሎ የሚሰማ ሰው ስለሌለ በዛ መንገድ መሻወድ አለ መሻወድ በእነሱ የግል ፍላጎት ጉዳይ ስለሆነ በዛ ዙሪያ ብዙም ነገር ብዬም አላቅም። ከዚህ ቀደም ልላችሁም አልፈልግም። አይምሮ ያለው አራዳ የሆነ ሰው ይባንናል። እማይባንን ፋራ የሆነ ሰው ደግሞ ከነሱ ጋር አብሮ መጃጃል ይችላል። በሃይማኖት ዙሪያ ግን ሲመጣ ዝም ተብሎ መታለፍ ስለሌለበት ነው። ይህንን ነገር ልብ እንድትሉት ይዤው የመጣው ጤን ቪዲዮ። ስለዚህ በህማማት ወቅት ላይ መጽሐፍ ቅዱስ እንኳን የሰው ልጅ ሞቶ እንኳን ፍትሃት የማይደረግበት ቅዳሴ የማይደረግበት ሳቅ ጨዋታ የሌለበት ከባ የጸሎት ቀን ላይ እነሱ ሰርግ እንሰርጋለን ሲሉ ዝም የሚባሉ ከሆነ ነገ ምን ሊያመጡ እንደሚችል ስለማይታወቅ እነዚህ ልጆች ደግሞ በጣም ብዙ ሺ ተከታታይ ነው ያላቸውና ስለ ሃይማኖቱ በደንብ ጠለቅ ያለ እውቀት ካለመኖርም ይሁን እንዲሁም ደግሞ ነገሮችን በዚህ መንገድ ካለመረዳት የተነሳ በስህተት የሚሳሳቱ ብዙ ሰዎች ስለሚኖሩ እንዲህ አይነት ድርጊቶች ሌሎችን ማሳሳት ስለሌለበት እኔ በበኩሌ ትክክል አደለም እላለሁ። የሃይማኖት አባቶች እንዲሁም ሌሎች ሰዎች ደግሞ ይሄንን ጉዳይ ማውገዝ ስላለባችሁ ይህንን ቪዲዮ ለብዙ ሰው ሼር አድርጉት። ከኔ በተሻለ ደግሞ ስለ ሃይማኖት ጠለቅ ያለ እውቀት ያላቸው ሰዎች ደግሞ በዚህ ዙሪያ ትልቅ ቪዲዮ ሰርተው ህዝቡን ሊያነቁና እነዚህንም ሰዎች ከዚህ አይነት ድርጊታቸው እንዲቆጠቡ ጥንቃቄ እንዲያደርጉ የማስጠንቀቂያ ነገር ሊነገራቸው ይገባል ባይ ነኝ። አሁን ባነሳውት ዙሪያ እናንተም ሀሳባችሁን ጻፉልኝ። ነገር ግን ይሄን ቪዲዮ ለብዙ ሰው እንዲደርስ ሼር ሼር አድርጉት።

አንዳንዴ ግን ማለት ነው፣ ግዴታ እኮ አይደለም መፖስት እማየም ማየም ፖስት የምትፖስቱት ምንድን ነው? አይደለ እንዴ? አዎ። አንዳንዴ ማለት ቪዲዮችን ፖስት የሚያደርጉ ሰዎች አሉ። ለማንኛውም እንትን እከት ግን እኛ ዱባይ ያለን ማለት ነው ሰባት ዓመትም ሆነ አምስት ዓመትም አስር ዓመትም ሀያ ዓመትም ቆይተን ማለት ነው፣ ግን ዱባይን አንዝናናም፣ በደንብ አገሩን አናይም ማለት ነው። እና ለምንድን ነው ግን፣ ለምንድን ነው፣ ለምንድን ነው? የምሬን ነው ማለት በየሀገሩ ያላችሁት የመዳን ቀሞች ማለት ነው፣ ወጥታችሁ ልክ ከሌላ አገር ሰው መቶ እንደሚጎበኝ እኛ ግን የዛ አገር እድል ኖሮን ማየት እድል ኖሮን ግን ለምንድን ነው ወጥተን ጉብኝት ማናደርገው ማለት ነው። ጥያቄ ነው የሚሆንብኝ። ጥያቄ አሁን እኮ ብዙ ብር ይወጣ ይችላል። ለምንድን ነው ብር ማወጣ ምናምን እንላለን፣ ነገር ግን በማይረባ እቃዎች ደግሞ ብራችን እናወጣለን እና እጃችን ለራሱ ብር አይቀመጥም። ነገር ግን ወተን እንኳን አንድ ቀን ፈታ አንልም ማለት ነው። ሁሌ በቃ እንደ ቆጠብን ቆጥበን ቆጥበን ግን የትም አልደረስንም። ፎቅ አልገዛን፣ ማኪና አልገዛን፣ ምን አላል። እኔ ግርም፣ ምንም የለ ግርም ሄሎ ታዬ፣ እኔ እናንተ እንደ እናንተ እንደዚህ እናድረግ የምትሉት የእናትሽ ውስጥ ልብስ ተቀዱ ያልቀየርሽላት ከሆነች የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላትን ውስጥ የምስጥ ልብስ ያደረገች እናት ያለች ሴት ነች። እንደዚህ የምትዩ እንደው አታፍሩ፣ እንደው አታፍሩ። እኔ እግዚአብሔር መሰከሪ ነው። ባይዘወይ ልንገራችሁ፣ ጋይስ፣ አሁን በሌላ ነገር እንዳትዩት ግን፣ የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች፣ ታስጠላላችሁ። በጣም ነው የምታስጠሉት ወደ ሄ ነው መላችሁ። እግዚአብሔር ምስክሬ ነው በጣም የምታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል። ይሄ ይዘዋል ማለት አንዳንዴ ይታወቃላችሁ። ብዙ ጊዜ ምን ይባላል የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም። ወዳችኋለሁ። ሪስፔክት አድርጋለሁ።